ምን ጉድ ነው ምንሰማው? ታጠቅ ሚዲያ ያወራው ነገር እውነት ከሆነ ከዛሬ ጀምሬ ዩቲዩብ አቆማለሁ። ከዚህ በላይ ከዚህ የሚበልጥ አንድችም ነገር ስለሌለች እኛ አስርና አምስት ለምናገኛ ሳንቲም ብለን ይህንን ያክል ምንወርድ ከሆነ ይቅርብኝ። በእኔ የተከፋችሁ በእኔ ያዘናችሁ ልጆች ካላችሁ ለአላህ ብላችሁ ይቅርብሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልጅ ተውፊቅ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ እያላችሁበት ሰላምታ የደረሳችሁ። ዛሬ የመጣሁት በጣም ለመወደው ለማከብረው፣ ለወንድሜ ለታጠቅ ምላሽ ለመስጣት ነው። ምላሽ መሰጠው ጥሩ ጥያቄ አንስተዋል። ግልጽም የሆነ ነገር አለ፣ ግልጽም ያልሆነ ነገር አለ። እነዛን ደግሞ ግልጽ ያልሆኑት ነገር ደግሞ ታጠቅ እንዲያብራራልን እፈልጋለሁ። እሺ ከጥያቄው ልጀምርለት። ታጠቅ፣ እኛ ያየነውን ነገር እሷ አላየው። ታጠቅ ትልቅ ሚዲያ ወይም ደግሞ ትልቅ ሰዎች ታጠቅን የሚከታተሉት በርካታ ሰዎች አሉ። የሚዲያ ሰው ነው። ይሄን አክል ሁሉ ሲወራ የት ሄደህ ነበር? ለምንስ አልተያዘችም ብለህ በትኩሱ አልወጣም? ሁለት ቀን ድረስ ሶስት ቀን ድረስ ለምን ዝም ብለህ ዛሬ ወጣህ? አልተያዘችም፣ እኔ ጋር ያለው መረጃ እንዳልተያዘች ነው የሚያሳየው ብለሃል። በጣም ጥሩ። እኛ ደግሞ አይተን ወይም ደግሞ እነዚህ ሰዎች እውነትም ተይዛለች ብለን አይተን ቪዲዮ የሰረነባቸው ሰዎች፣ እኔ ለምሳሌ ከምትከትሏቸው ሰዎች አምናችሁ እነዛ ሰዎች መረጃ ነው ብሎ ያቀረቡት ነገር ካለም አቅርቡልኝ፣ አሳዩኝ፣ መረጃ ስጡኝ ብላል። እሺ እኔ መረጃ ሰጥሃለሁ ለአንተ ማለት ነው። አንተም ግን አንድ ነገር ግልጽ እንድታደርገለን የምፈልገው ነገር ምንድን ነው? ጉዳዩን እኛም እየተከታተል ነው ነው ብላል። ጥሩ የምታውቀው ነገር አለ ማለት ነው። ስለዚህ አንተ የምታውቀው ነገር ካለ ለእኛም ደግሞ አንተ የምታውቀው መረጃ እንድሰጠን ግልጽ እንድታደርግልን እንፈልጋለን። ለታጠቅ ሚዲያ ሼር አድርጋችሁ እንደምታደርጉልኝ ተስፋ አድርጋለሁ። ታጠቅም ደግሞ በዚህ ጉዳይ ላይ በደንብ አብራርታ ለእኛም ግልጽ እንደሚወድልን እንደምታደርግም ተስፋ አድርጋለሁ ማለት ስለዚህ፣ ታጠቅ በጣም መወደህ ማከብረ በጣም ታላቅ ወንድሜ ነው። አንተም ደግሞ እንደዚህ አይነት ነገሮችን ታደርጋለህ ብዬም አላሰብም። እኔ ደግሞ ቪዲዮ ሰርቻለሁ ነጃት ተይዛለች ብዬ ቪዲዮ ሰርቻለሁ። ልሰራ የቻልኩበት ደግሞ እነዚህን ሰዎች አሁን ቀጥዬ የሚያሳያቸው ቪዲዮዎች ካየሁ በኋላ በጣም ከመቶ በላይ የሚሆኑ ቪዲዮዎችን ካየሁ በኋላ የማምናቸው የሚከተላቸው አንዱ ከማምናቸው ከሚከተላቸው አንዱ ታጠቅ ሚዲያ ነው። ከነዛም ውስጥ ደግሞ አሁን እነዚህን መረጃ ናቸው ብዬ ለታጠቅ ምላሽ ይሆኑታል ብዬ ያዘጋጀሁትን ቪዲዮ ወደዛ እንገባለን ይህንን ቪዲዮ ላይክ ሼር አድርጋችሁ ለታጠቅ ሚዲያ ብቻ አደርሱልን አደራ ይሁንባችሁ ለታጠቅ ሚዲያ አደርሱልን ወይም ነጃት የተያዘችበት መንገድ በዚህ መንገድ ነው ቪዲዮ አገብቷል ድምፁ አገብቷል ፎቶ አገብቷል እንደምታዳምጡት የአስር አመት እስራት ያጋጥማችኋል የአስር ዓመት በሶሻል ሚዲያ ላይ ወንጀል ከሰራችሁ ተመልከቱ ምን አይነት ወንጀል ነው ይለናል እኛ አሁን የደረሰብን ወንጀል ወይም ልክ እንደ ነጃት አይነት ግለሰቦች አደር የሚሰሩት ወንጀል ምን አይነት ወንጀል ነው ተሼር ነው አላህና ረሱልን የተሳደበችው ግለሰብ በቁጥጥር ስር ውላለች። ያዘናችሁ ሰዎች እንኳን ደስ አላችሁ። ነጃት ተይዛለች። ረፈርሽ እንደማትሉ ተስፋ አድርጋለሁ። ማታ ላይ ጓደኞች ብስራቱን ስላበሰሩ እኔ ደግሞ ትንሽ ልቆይ ብዬ ነው። አላኩል ሀል አልሐምዱሊላ። እንደ ለፋን እንትናላልን ማንም ከዚህ በኋላ ምንም አይነት ቪዲዮ እንዳይሰራ በለፈለፈ በተናገር አይደለም በተግባር አሳይተናል። ዲናችን ሲነካ ምን ያህል እንደሚያምን ረሱላችን ሰላል ሰለም ሲነኩብን ምን ያህል እንደምን ቆስል በተግባር አሳይተናል። ታጠቅ መረጃ ስጠኝ ስላለ እነዚህን ቪዲዮች ለመረጃ እዠለህ መጥቻለሁ ማለት ነው። በጣም ብዙ እህትና ወንድሞች ያሉ እነዚህን ከጥቂቶቹ ትንሾችን ነው ለአንተ መረጃ ስጠኝ ስላለ እነዚህን መረጃ እዠለህ መጥቻለሁ። ታጠቅን ምን ለማለት ፈልገ እንደሆነ ምን ለማለት ፈልጉ ምን አስቡ እንደሆነ እኔ ሊገባኝ አልቻለም ማለት ነው። በጣም እውነት ከሆነ ይሄ ነገር በጣም ከባድ ነገር ነው። ስለዚህ ታጠቅ ወጥተህ እንደዛ ብለ እንደተናገርክ ምላሽ እንፈልጋለን። መግቢያም ላይ እንደተናገርኩት ከአንተ ምላሽ እንጠብቃለን። ስለዚህ ታጠቅ ምንድን ነው ያወራው ልትሉ ትችላላችሁ። ታጠቅ ያወራውን ያልሰማችሁ ልጆች ካላችሁ አሁን የታጠቅን ቪዲዮ አይተን ተመልሰን እንገናኛለን። ቪዲዮን ሼር፣ ላይክ እያደረጋችሁ ለታጠቅ ሚዲያ አድርሱልኝ ማለት ነው። እንደውም እንደኔ የሰዎችን ወይም የሚዲያዎችን ሞራል ላለመንካት ነው እንጂ አሁን ባለኝ አካሄድ ወደ አልተያዘችም ወደሚለው እያመዘነብኝ ነው። ለምን? ስንት ቀናችን ነው የተለያዩ ወንድሞችን ፍለጋ ጀመር። ማንም ደፍሮ ይኸው በሚዲያ እየተናገርኩ ነው። ማንም ደፍሮ ለምን ነው እንዲምትል? አዎ ተይዛለች፣ ማረጋገጫ ይሄ ነው ታጠቅ ብሎ የሚል ሰው ወይም እናንተ ስትከተሉት የነበረውን ሰው አምጡልኝ። እዚህ ተከታዮች አላቸው አይደለ? አምጡ። በቃ መረጃን በመረጃ ነገር ካላገኝ እንቅፋዮች ምን ምን? መቼ? ስንት ሰዓት እዛስ ወደ ተደ ምን ሆነ ያን ነገር እሺ አይለኝም ይሄ ባህሪዬ ስለሆነ ይቅርታ በዚህ አጋጣሚ እናንተ መረጃውን ፈላልጉ አግዙኝ አግዙኝ ታጠቅ መረጃውን ፈላልጉ ብለሃል እሽ እናገዝሃለን ከአንተ ጎን ነን ከአንተ የበለጠ የምናውቀው ነገር የለም ለመረጃዎች ለብዙ ነገሮች ሁሉም ነገር መረጃዎች የምትሰጠን አንተን እና አሁንም በዚች ዙሪያ በዚች ልጅ ዙሪያ ካልተያዘች አንተ እንደምትለው ከሆነ ያም አንተ ጋር ደግሞ እኛ መረጃ እንፈልጋለን። ነጃት እንዳልተያዘች ነው። እኛ ደግሞ ነጃት ተይዛለች ብለን በርካቶች ቪዲዮ ሰጥተናል፣ እኔም ሌሎቹም እህትና ወንድሞች ይሰጥቷል። ታጠቅ እንደዚህ ሊልበት የቻለው ምክንያት መረጃውን ይኸው ሰጥተንሃል፣ አንተም ደግሞ አንተ ጋር ያለውን መረጃ እንድትሰጠን። እውነት እነዚህ ይሄ የሰው ሁሉ የሚዋሽ ከሆነ ይሄ ህዝብ የተናገረው በሙሉ አንድ ሰው ሊያፈርሰው የሚችል ከሆነ በጣም ከባድ ነው ማለት። ስለዚህ እንደዚህ አይነት ነገሮችን ሆያ ሆይ ብለን የምንሸወጥ ከሆነ ሆሆይ ብለን ምንነሳ ከሆነ ሆሆይ ብለን ደግሞ እንደተነሳን ሆሆይም ብለን በውሸት ወሬ እንደዚህ ያክል ምንሆን ከሆነ በጣም ከባድ ስለሆነ፣ ስለዚህ እውነታውን እንፈልጋለን ባጭሩ ማለት ነው። ታጠቅ እንደዚህ ሌልበት የቻለው ነገር ምንድን ነው ነው? ታጠቅ ወጥቶ እኔ እየጠየቅኳችሁ ነው መረጃ ሰጥኝ ያልኳችሁ ነው ብለሃል መረጃውን ሰጥተናል ከዚህ በኋላ ደግሞ ከአንተ ጋር ያለውን መረጃ እንፈልጋለን እኔ እንደነገርኳችሁ ከዚህ በኋላ ታጠቅ የተናገረው ነገር እውነት ከሆነ ስመ ወላ ይቱ የሚባል ነገር ይኸው ከአፍንጫ ይውጣ ይዘጋለሁ አቁም አለው አቁም አለው ለምን መሰላችሁ ከዚህ በላይ የበለጠ ነገር ስለሌለ ይሄ በጣም ከባድ ነገር ነው። ወላሂ ቀን ሙሉ ነው ይሄ ሲመላለስብኝ ዋሉ። ጠዋት ስነሳ ነው ከእንቅልፌ ስነሳ፣ ተነስቼ ትንሽ ቆይቼ ልክ ቢያንስ በዱባይ ሰዓት አቆጣጠር ሁለት ሰዓት ተኩል አካባቢ ወደ ዩቲዩብ ሲገባ ታጠቀን ሳይ ምንድን ነው ሌሎም ልጆች ሌላም ልጆች አንዳንድ ልጆች ሼር እያደረጉት ነበር። እና ምንድን ነው የተፈጠረው? ታጠቅ ነው ያዋሸው ወይስ ይሄ ህዝብ ሁሉ ነው የዋሸው ብዬ ራሴን ጠየቅኩኝ። ጠይቅ የመጣለኝ ነገር ለምንድን ነው ታጠቅን እራሱን ማንጠይቀው? መረጃ ሰጠን ብሏል፣ መረጃውን ሰተነው። ከዛ እሱ ጋር ያለው መረጃ ለምንድን ነው የማንቀበለው ብዬ ስላሰብኩ ነው ይህን ቪዲዮ ልሰራ እየተገደድኩት ማለት ነው። አደራ ይሁንባችሁ። ከታጠቅ ሚዲያ ምላሽ ይጠብቃለሁ፣ ወላሂ ምላሽ ይጠብቃለሁ። ለምን እንደዚህ ሌል እንደቻለ ለምን እንደዚህ ብሎ ልናገር እንደፈለገ ሙሉ ከነ ማብራሪያው ጋር እንፈልጋለን። መረጃ ሰጥተናል፣ ያንተን መረጃ እንጠብቃለን። ውሸትም ይሁን እውነት አንተ ለጫዋታም ይሁን ወይም ደግሞ እኛንም ትንሽ የውስጣችን ያለውን ነገር ለማወቅ ፈልገ ከሆነ ብቻ ግልጽ አድርግልን። ይሁ የየትኛውም አይነት ይሁን ግልጽ አድርገን እንድትነገር እንፈልጋለን። እኔ በበኩሌ በጣም ተሰምቶኛል፣ በጣም ነው ያዘንኩት። በጣም ነው እንዲህ ይህ በጣም ከባድ ነገር ለእኔ በጣም ከሃይሚሮ በላይ ነው የሆነብኝ። ስለዚህ ታጠቅ በዚህ ነገር እባከ እባከ ምላሽ እንድሰጠን እንፈልጋለን። ምላሽ እንድሰጠን እንፈልጋለን። እናንተም አደራ ይሁንባችሁ ሼር አድርጋችሁ ለታጠቅ እንደምታደርሱለት ተስፋ አደርጋለሁ። ታጠቅም ይህን ቪዲዮ እንደምታዩ ተስፋ አደርጋለሁ። ከዛም በኋላ ምላሽም እንደምትሰጠን ባለሙሉ ተስፈኛ ማለት ነው። ስለዚህ እኔ በዚህ ይሰናበታችኋለሁ። ከዛ ቀጣይ ደግሞ በታጠቅ ቪዲዮ እውነታ፣ ውሸት ከሆነ ይሄ ነገር የታጠቅ የተናገረው ነገር እውነት ከሆነ ቸው ቸው ግን ውሸት ከሆነ ተመልሰን እንገናኛለን። እስከዛ ድረስ ሰላማችሁ ብዝትበልልኝ። ሰላም አለይኩም ወራህመቱላ ወበረካቱ።